ሰላም ሰላም፣ ያኸው ለሁሉም የኦንላይን ትምህርት ቤት የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? በዛሬው ዝግጅታችን ዛፎች የሚል አጠር እና መጠን ያለ ጽሑፍ ይዤላችሁ መጥቻለሁ። ለጀማሪዎች በሙሉ እንግዲህ እናንተን ጀማሪዎችን የሚመጥን ፍጥነት ተጠቅሜ ደጋግሜ ያነብላችኋለሁ። እስከ መጨረሻው አብራችሁ የተከታተሉ። በተረፍ ከእኛ ጋር መጣችሁ በአጭር ጊዜ ማንበብ እና መጻፍ የምትፈልጉ ሂሳብ፣ እንግሊዝኛ እንዲሁም አማርኛ የዩትዩብ ቻናላችን ስልክ ታች ላይ አለ። እንግዲህ ይህ የዩቲዩብ ቻናላችን ማንኛውንም ተማሪ ተቀብሎ በኦንላይን እያስተማረ ይገኛል። እናንተም በአጭር ጊዜ መማር የምትፈልጉ ልጆች ይህን ስልክ በኢሞ፣ በዋትሳፕ፣ በቴሌግራም መዝግባችሁ በማንኛውም ሰዓት ብትደውሉልን እናንተ በሚመቻችሁ በማንኛውም ሰዓት እንድትማሩ እናደርጋለን። አሁን ቀጥታ ወደ ንባቡ እያችሁ ሊሄድ ዛፎች ይላል። ከእለታት አንድ ቀን በአለም ዙሪያ ያሉ ዛፎች ተሰባስበው ስለ ችግሮቻቸው ይወያዩ ነበር። ከመካከላቸውም አንዱ ዛፍ እንዲህ አለ። የእኛ ትልቁ ችግር የደን መመንጠር ነው። ይህም ድርጊት የሚፈጽምብን መጥረቢያ በተባለ መሳሪያ ነው። ስለዚህ ጠላታችን የሆነውን መጥረቢያን ማጥፋት አለብን አለ። ብዙዎቹም በዚህ ሀሳብ ዙሪያ አስተያየት በመስጠት መጥረቢያ ነው የሁልጊዜ ስቃያችን ምንጭ። ይቆርጠንና ቢያሻው ለማገዶ አለያም ለቤት እቃ መስሪያ፣ እረ ምኑ ቅጡ። ስለዚህ አንድ መላ ፈልገን ይህንን ጠላታችን ማጥፋት አለብን ብለው መከሩ። አንድ ባህር ዛፍ እጁን አውጥቶ ጠላታችን ግን መጥረቢያ አይመስለኝም አለ። በዚህን ጊዜ ሁሉም ዛፎች ወደ እርሱ ዞረው፣ እንዴ ምን ማለትህ ነው? እሱ ካልሆነ ታዲያ ማን ሊሆን ይችላል? ብለው ጮሁበት። ባህር ዛፍም ንግግሩን እንዲህ ሲል ቀጠለ። አያችሁ እኔ ከልቤ ነው የምላችሁ፣ ጠላታችን መጥረቢያ አይመስለኝም፣ እኛው ራሳችን ነን። ሁላችንም መጣመም ትተን ቀጥ ብለን ብናድግ ኖሮ መጥረቢያ እጀታ አይኖረውም፣ እኛም ከመቆረጥ እንድን ነበር። ስለዚህ ከዚህ በኋላ ሁላችንም ሳንጣመም ቀጥ ብለን በማደግ መጥረቢያውን እጀታ ማሳጣት አለብን። በዚህ ጊዜ ሁሉም ዛፎች አጨበጨቡለት ይላል። እስኪ አሁን በድጋሚ ከኔ ጋኔ ከዚህ በተሻለ ሳይሆን ረጋ ብዬ እያንዳንዱን ቃላት እየለያየሁ አነብላችኋለሁ። በሶስተኛው ደግሞ እናንተ በቀጥታ ትርጉሙን በምትረዱት መንገድ አነብላችኋለሁ ማለት ነው። እንግዲህ ስለ ዛፎች ለማወቅ ሳይሆን በዋናነት እናንተም ንባብ እንድትለማመዱበት ነው። ስለዚህ ከእኔ ጋር አብራችሁ በከርሰር እያሳየኋችሁ ስለሆነ የማነበውን ነገር አብራችሁ እያያችሁ እያነበባችሁ ተለማመዱ። አሁን ደግሞ ረጋ ብዬ ከዛኛው በፊት ፈጠን እየተወሰነ ልል እችላለሁ። ስለዚህ አሁን ደግሞ ከዛም ረጋ ብዬ እያንዳንዱን ቃላት እየጠራሁ አነብላችኋለሁ። ዛፎች ከእለታት አንድ ቀን በዓለም ዙሪያ ያሉ ዛፎች ተሰባስበው ስለ ችግሮቻቸው ይወያዩ ነበር። ከመካከላቸውም አንዱ ዛፍ እንዲህ አለ የእኛ ትልቁ ችግር የደን መመንጠር ነው። ይህም ድርጊት የሚፈጽምብን መጥረቢያ በተባለ መሳሪያ ነው። ስለዚህ ጠላታችን የሆነውን መጥረቢያን ማጥፋት አለብን አለ። ብዙዎቹም በዚህ ሀሳብ ዙሪያ አስተያየት በመስጠት መጥረቢያ ነው የሁልጊዜ የስቃያችን ምንጭ፣ ይቆርጠንና ቢያሻው ለማገዶ አለያም ለቤት እቃ መስሪያ አረ ምኑ ቅጡ! ስለዚህ አንድ መላ ፈልገን ይህንን ጠላታችንን ማጥፋት አለብን ብለው መከሩ። አንድ ባህር ዛፍ ባህር ዛፍ እጁን አውጥቶ ጠላታችን፣ ግን መጥረቢያ አይመስለኝም፣ አለ። በዚህን ጊዜ ሁሉም ዛፎች ወደ እርሱ ዞረው እንዴ! ምን ማለትህ ነው? እሱ ካልሆነ ታዲያ ማን ሊሆን ይችላል? ብለው ጮሁበት። ባህር ዛፍም ንግግሩን እንዲህ ሲል ቀጠለ። አያችሁ፣ እኔ ከልቤ ነው የምላችሁ። ጠላታችን መጥረቢያ አይደለም እኛው ራሳችን ነን። ሁላችንም መጣመም ትተን ቀጥ ብለን ብናድግ ኖሮ መጥረቢያ እጀታ አይኖረውም፣ እኛም ከመቆረጥ እንድን ነበር። ስለዚህ ከዚህ በኋላ ሁላችንም ሳንጣመም ቀጥ ብለን በማደግ መጥረቢያውን እጀታ ማሳጣት አለብን። በዚህ ጊዜ ሁሉም ዛፎች አጨበጨቡለት ይላል። ስለዚህ ከዚህ ጽሑፍ ውስጥ ያሉ ቃላትን ሁሎቹንም አንድ ባንድ እንደዚህ ያነበብናቸው። እንግዲህ እነዚህ ቃላት እየተገጣጠሙ ደግሞ እንዴት እንደተደረደሩ አይታችኋል ማለት ነው። ስለዚህ ቃላት እያነበባችሁ ያላችሁ ልጆች እንደዚህ ሰፋ ያሉ ጽሑፎቹን ለማንበብ እንደዚህ ቃላትን በቅደም ተከተል እያነበባችሁ መሄድ ነው። ከዛ እየደጋገማችሁ የተለያዩ ጽሑፎችን ማንበብ ስትችሉ ደግሞ እነዚህን ቃላት በአንድ ትንፋሽ እያነበባችሁ፣ ማለትም አንድን ሀረግ በአንድ ትንፋሽ ከዛ አረፍተ ነገር ትርጉም በሚሰጥ መንገድ ለዛ ባለው መንገድ ማንበብ ትለማመዳላችሁ። ስለዚህ ጀማሪዎች አሁንም በድጋሜ እንዲሁ እናንተ ለእናንተ በሚያግዝ ፍጥነት አነብላችኋለሁ በድጋሚ ለሶስተኛ ጊዜ ስለዚህ እናንተም ከኔ ጋር እያነበባችሁ እንደዚሁ ማንበብ ትለማመዳላችሁ ማለት ነው ለጀማሪዎች ተማሪዎቻችን በሚመጥን መንገድ ነው በሚመጥን ፍጥነት ነው ማነብላችሁ ስለዚህ አብራችሁ ተለማመዱ ከእለታት አንድ ቀን በአለም ዙሪያ ያሉ ዛፎች ተሰባስበው ስለ ችግሮቻቸው ይወያዩ ነበር። ከመካከላቸውም አንዱ ዛፍ እንዲህ አለ፦ የእኛ ትልቁ ችግር የደን መመንጠር ነው። ይህም ድርጊት ይህም ድርጊት የሚፈጸምብን መጥረቢያ በተባለ መሳሪያ ነው። ስለዚህ ጠላታችን የሆነውን መጥረቢያ ማጥፋት አለብን አለ። ብዙዎቹም በዚህ ሐሳብ ዙሪያ አስተያየት በመስጠት መጥረቢያ ነው የሁልጊዜ ስቃያችን ምንጭ። ይቆርጠንና ቢያሻው ለማገዶ አለያም ለቤት ዕቃ መስሪያ፣ እረ ምኑ ቅጡ። ስለዚህ አንድ መላ ፈልገን ይህንን ጠላታችንን ማጥፋት አለብን ብለው መከሩ። አንድ ባህር ዛፍም እጁን አውጥቶ ጠላታችን ግን መጥረቢያ አይመስለኝም አለ። በዚህ ጊዜ ሁሉም ዛፎች ወደ እርሱ ዙረው እንዴ! ምን ማለትህ ነው? እሱ ካልሆነ ታዲያ ማን ሊሆን ይችላል? ብለው ጮሁበት። ባህር ዛፍም ንግግሩን እንዲህ ሲል ቀጠለ አያችሁ እኔ ከልቤ ነው የምላችሁ፣ ጠላታችን መጥረቢያ አይመስለኝም፣ እኛው ራሳችን ነን። ሁላችንም መጣመም ትተን ቀጥ ብለን ብናድግ ኖሮ መጥረቢያ እጀታ አይኖረውም፣ እኛም ከመቆረጥ እንድን ነበር። ስለዚህ ከዚህ በኋላ ሁላችንም ሳንጣመም ቀጥ ብለን ማደግ ቀጥ ብለን በማደግ መጥረቢያውን እጀታ ማሳጣት አለብን። በዚህ ጊዜ ሁሉም ዛፎች አጨበጨቡለት ይላል። ስለዚህ እየደጋገማችሁ እንደዚህ ተለማመዱበት። መማር የምትፈልጉ ልጆች ደግሞ ከኛ ጋር አማርኛ፣ እንግሊዝኛ ወይም ደግሞ ሂሳብ መሰረታዊ ለስራ እንቅስቃሴ የሚጠቅማችሁን መሰረታዊ የሂሳብ ስሌቶች የሚባሉትን በአጭር ጊዜ አውቃችሁ ተለማምዳችሁ በማንኛውም በምታንቀሳቅሱት ሂሳብ እንዳትቸገሩ ለመሆን ወይም ደግሞ እንግሊዘኛ ለስራ ወይም ደግሞ ለማንኛውም እንቅስቃሴ የሚያስፈልጋችሁን ኮሚኒኬሽን ወይም ደግሞ ራይቲንግ ለመማር አማርኛ መጻፍና ማንበብ እንደዚሁም ደግሞ ለማንኛውም ስራ እንቅስቃሴ ለሚገጥሟችሁ የጽሁፍ እና የማንበብ ችግሮችን ለመፍታት የፈለጋችሁ ልጆች ወይም ደግሞ ቤተሰቦቻችን ማንኛውም ሰዓት ማንኛውም መማር የሚፈልግ ከህፃናት ጀምሮ ማንኛውም ሰው በዚህ ስልክ ቢደውልልን ወይም ደግሞ ቴክስት ቢጽፍልን ቮይስ ቢያስቀምጥልን፣ በኢሞ በዋትሳፕ በቴሌግራም፣ እናንተ በሚመቻች ሶሻል ሚዲያ በማንኛውም ሰዓት እንድትማሩ እናንተ በሚመቻች ሰዓት ሁኔታዎችን እናመቻቻለን። በተረፍ በሌላ የትምህርታዊ ዝግጅት እስከምንገናኝ ሰላም ሁኑ።